አይ ዛሬ የምሰራው ሩዝ በደቀ ስጋ ነው የምሰራው። በጣም ቆንጆ ነው ሞክሩት። የሚያስፈልገው ስጋ፣ የተፈጨ ስጋ ኦኬ፣ ነጭ ስንኩት፣ ከሙን፣ ማጂ እርድ ቅመም ነው የሩዝ ቅመም ኦኬ። ከዛ የተፈጨ ሽንኩርትነት ማት በክብ ድንች፣ በክብ ደግሞ ካሮት፣ ሽንኩርት በቁመቱ ሩዝ ዱቤ ፓስታ ነው፣ ዘይት። አሰራሩን ሞክሩት፣ በጣም ቆንጆ ነው። ማሻላ ብያለሁ። ኦኬ፣ አሰራሩ መጀመሪያ ሽንኩርትና ቲማቲም እንፈጫለን። ኦኬ፣ ሞክሩት፣ በጣም ቆንጆ ነው። ኦኬ፣ ሽንኩርቱን እንደዚህ ከበሰለ በኋላ ስጋ እናስገባለን። ከዚያ እርድ፣ ነጭ ሽንኩርት፣ ከሙ ከሙን፣ የተፈጨ ማጂ፣ ቅመም፣ ሩዝ እናስገባለን። ዘይት ብዙ አላደርግም፣ በነገራችን ላይ ትንሽ ነው የማደርገው። ኦኬ ይሄን ከጨረስኩ በኋላ ይሄ ደግሞ ድንች ነው ጠብሷለሁ። ከዚያ ድንቹ ከበሰለ በኋላ ድንቹ እንጠብሰዋለን። ኦኬ ከጠበስነው በኋላ እዚህ እናደርጋለን ይተቅላላው ላይ ከዚያ፣ ይህ ፓስታ ነው። ፓስታውን ቡኒ እናደርጋለን። ሀይ ጋይስ ድንቹ ካሮት ነው። ይህ ስጋው ነው። ከተቅላላ በኋላ ሁለት ቀሪ ያስገባበታለሁ። ይሄን ይመስላል። በጣም ሞከሩት፣ ቆንጆ ነው። ይሄ ፓስታ ነው። ፓስታውን ቡኒ ካረኩ በኋላ አወጣዋለሁ። ከዛ ቀጣይ ይሄ ሽንኩርት ነው። ይሄን ሽንኩርት ቡኒ ነው የማደርገው። ውሃው ከፈላ በኋላ ትንሽ ጫፍ፣ ይህ ዱቤ ነው እናስገባለን ይሄ ደግሞ የተጠበሰው ፓስታ ነው። ከዚያ ሩዝ እናስገባለን። ሞክሩት፣ ቆንጆ ነው። ሀይ ጋይስ፣ ሩዙ ይሄን ይመስላል። ማሻላ፣ በጣም ቆንጆ ነው። ሞክሩት። ኦኬ ከዛ በኋላ ይሄን ካደረግን በኋላ ይሄ ስራ ነው።